ሰላም፣ ሰላም ለእናንተ የሆን ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት እግዚአብሔር ይጠብቃችሁ። ወይኔ፣ ወይኔ እኔ ዛሬ ማለት ነው ልጁ ላልቅስ። እኔ ማደር ከሁሉ ግራ ገብቶኛል። ሰዎች ያሉ ሰዎች ያሉ እግዚአብሔርን እኔ ምን ልበን እኔ ወይኔ ጌታዊ ክብር ምስጋና ብሎ ከወዳሴ ለስሙ ይሁን። የድንግል ማርያም ልጅ ክብር ላንተ ይሁን። እኔ በሕይወት ዘመኔ እንደዛሬ ደስ ብሎኝ አያውቅም። እግዚአብሔር እግዚአብሔር ምስክሬን ደስታ እንባን ያለቀስኩትኝ። ይሁን ሀሴት በሕይወት ዘመናችሁ ማለት ነው። ይሁን ለእናንተ ተደርጎ ተደስታችሁ ታውቃላችሁ። እንደዛ አይነት ነው ስሜት የተሰማኝ። ለእግዚአብሔር ምን ይከፈለዋል? ለመብራ ምን ይከፈላታል? ወይኔ ብል እንኳን የሚወጣልኝ አይመስለኝም። ደግሞ መቀኝነቱ ሰው እያሰር ቁጭ ብሏል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ይህ በጣም ነው ደስ ያለኝ። እመብርሃን ምስክሬ ነች። በጣም ነው ደስ ያለኝ። በስመ አብ ደስ ቅዱስ በህይወት ዘመኔ ልጅ ሰወልድ እንኳን እንዲተዘድሰ ደስቻ ያላቅም እመብርሃን ምስክሬ ነች። እግዚአብሔር ይመስገን። የድንግል ማርያም ልጅ ኢየሱስ ክርስቶስ ይመስገን ይክበር። በህይወት አኑረን ይህንን ደስታ ልናይ ስላበቃን እናመሰግናለን። ከዚህ ውጭ ምንም መለክ ነገር የለም። ሄልዬን እናት እንኳን ደሳለሽ፣ ፈትልዬ እንኳን ደሳለሽ፣ ኦዲየንሶች እንኳን ደሳላችሁ። እመብርሃንን እዚህ ጋር ኦ ብዬ እንኳን ባምደስ ባሌምባውን ሰዓት ወይኔ፣ ስለሁሉም ነገር እግዚአብሔር ይመስገን እግዚአብሔር ይመስግን ለእሱ ምን ይከፈለዋል? ምን ይከፈለዋል? ብለፈልፍ ባወራ ወይኔ፣ አሁን ኦ ብል ይወጣልኝ ነበር የደስታ እንዲ የሆነ በቃ፣ ለለለለለፍየ ብዬ ባቡ ይወጣልኝ ነበረ ደስታው። እንኳን ደስ አላችሁ። ወይኔ ወይ የድንግል ማርያም ለእግዚአብሔር ምን ይከፈላል? ስለ ሁሉም ነገር ተመስገን። እንኳን ደስ አላችሁ። እንኳን ደስ አላችሁ ቀሪ ዘመናችሁን እግዚአብሔር ያሳየን ማታ ደግሞ በጉጉት ለማየት እንጠብቃለን ኦዲየንሶች እንኳን ደስ አላችሁ የስንት ሰው ጸሎት የስንት ሰው እንባ አለበት መሰላችሁ እኔ አላቅም ሰላምን ሳልላችሁን የገባውት የደስታ ብዛት አሴትን ያደረገው እኔ ልጆ ልጃለሁ የመጀመሪያ ልጅ እንኳን ሲወለድ እንደዚህ አይነት ደስታ አልተሰማኝም። በቃ ሀሴት ታደርጋል። የሆነ ነገር አቂንታ እንጃ፣ በምድር ላይ እንደዚ አይነት ደስታ ተሰምቶኛ አቅምና። እንኳን ደሳላችሁ፣ እንኳን ደሳላችሁ፣ እንኳን እኔ በቃ ምንም እላችሁ ነገር የለም። እንኳን ደስ አላችሁ ነው የምለው። ሄልዬ እግዚአብሔርን አመስግኝ፣ መብራህንን አመስግኝ። ስለ ሁሉም ነገር እግዚአብሔር ይመስገን። መጨረሻችሁን ያሳምርላችሁ። ማታ በጉጉት እንጠብቃለን። ወይ እግዚአብሔር ይቅር በሉኝ፣ የደስታ ብዛት ነው። ሰላም እንኳን አላልኳችሁም። አፌ ሁለነገሬ ልቤ ሁለነገሬ ነው ስርስር የድንጋቴ ሁሉ የምን ይሁን ሁሉ ነገር ነው በቃ ሐሴት ያደረገው እግዚአብሔርን። በዚህ ሰዓት የሆነ በህይወታቸው ተደሰተ ልክ በቃ የክርስቶስ መምጫ እንደሆነ ነገር ነው ልቤ አልኳቸው። የመጀመሪያ ልጅ ሲወለድ እናት ምን ያህል ደስታ እንደሚሰማት የዛን ያህል እንኳን እንደዚህ አልተጨንትም ደስታ አልተሰማኝም። እንኳን ደስ ላችሁ፣ እንኳን ደስ አላችሁ። ይህን ቀን ስትጠብቁ የጓጓችሁ መልካም ምሽት፣ ማታ እንገናኝ።